ለዝንብ ማጥፊያ ትልቅ መፍትሔና ትልቅ ነገር ልንገራችሁ። አሁን ላይ እየተለቁ ነውና በየቤቱ ስለማይጠፉ ይሄንን ጎዝጎ

ናችሁ የቻናሌ ቤተሰቦች የመንስራችሁ አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ ሰላም ለሀገራችን ይሁን እያልኩ ብቅ ብያለሁኝ። እንግዲህ ሽንኩርት እየከተፍሽ ነው ወይ ሰላም የምትይኝ እንዳትሉኝ ሰዓቱ ሄድ ስላለብኝ ነው ማለት ነው። አንኳኳሁባችሁ መሰለኝ ጆሮችሁ ላይ ምሳ ለመስራት እንግዲህ፣ ስዟዟር ሳላውቀው ሰዓቱ ሄደ ማለት ነው ውሀም ስቀዳ ቤትም ሳዘጋጅ ዕቃም ሳጥብ ሰዓቱ ስለሄደብኝ ለዛ ነው ያንኳኳኩባቸው፣ ይቅርታ ማለት ነው ሀባይብ። እና ምሳ ዛሬ በእኔ ላይ ታጥሏል። ማዘሬም ወፍጮ ሂዳለች፣ የለችም። እህቴም ልብስ አጥባ ሂዳለች። እቤት እንግዲህ የቤቱ ስራ በእኔ ላይ ማለት ነው እኔ ላይ ታጥሏልና ምሳ ልሰራ ነው እንግዲህ እንዴት ነው ትዝታ ያገራችሁ? ጭሱ ምናምን ምናምን እንደዚህ ዲስት ጥዳችሁ ትዝ ይላችኋል፣ አስታውስ እሺ። እና ዛሬ የምሰራላችሁ መሳያው ድንሽ ነው ማለት ነው። እንደምታዩት እዚህ አቅርብ ያለሁኝ ቲማቲምም ነጭ ሽንኩርትም ምናምን አቅርብ ያለሁኝ። እስኪ ዛሬ ከድሩን እንግዲህ ልስራላችሁና ላስደስታቸው ብዬ ነው ማለት ነው። እናቴ ግን ቀለል ያለ ነገር ዝም ብለሽ ነበር ያለች። አይ ቆይ ምሳ በኔ ላይ ከተጣለ ዛሬ እኔን ምን የምሰራው ብዬ እንትን ብያለሁ ማለት ነው። እንግዲህ አንዳንድ የመዳም ቅመሞች ዲስት አልጠፋም እንደ ገጠር የሚሉ ልጆች አሉ ማለት ነው። እንዴት ብሎ ይጠፋል? የሀገራችን ባህላችን፣ ውበታችን፣ ያደግንበት የኖርንበት አካባቢያችን እንዴት የድሮውን ባህል እንጥሳለን? ይጠፋል ብላችሁ ታስባላችሁ? እና ደግሞ የሚጣፍጠው የድስት ወጥ እንደሆነ ሁላችሁም ታውቃላችሁ ማለት ነው። ብረት ድስት እኮ ያው የይ ድረስ የይ ድረስ ነው እንጂ ያን ያህል ጣዕም የለውም። ገጠር መቼም ቢሆን መቼም ቢሆን የድሮ አንዳንድ ባህል ቢቀየሩም ዘመናዊ ቢሆኑም አንዳንዶቹ ደግሞ አልጠፉም አሉ ማለት ነው። መጀመሪያ ላይ

ከዛ በርበሬ ይገባል፣ ዘይት ጭምር ያለው ሙያ ልታስተምሪ ነው እንደ የገጠሩን እንዳትሪ ብቻ። ሌላው አይገርመኛል እንዲያው የገጠር ትዝታውን ላሳያችሁ ብዬ ነው ማለት ነው። ሙያ ደግሞ ከመዳምም ኩሽና ስንት ስንት ስንት ነገር ትማራላችሁ። ለነገሩ ይህም ሙያ ነው እንግዲህ፣ በቤታችሁ ያለው ሙያ ይለያያል። በየሀገራችን በየአካባቢያችን አይደለም

ወየው ወየው እሳቱ እንገበገበኝ ሙቀቱ ዚህ ተውት። ከባድ ነው። እንኳን እሳት ነዶ ማለት ነው።

እስኪ ወጥ የደረሰበት ልይው እንግዲህ እንደዚህ ከሆነ ዝም ብሎ ይፍላ አሳንሳችሁታል እሱ ላዳርሰውና ካነሰ ትቆርጡልኛላቸው። ለዝንብ ማጥፊያ ትልቅ መፍትሄና ትልቅ ነገር ልንገራችሁ። ይህ የምታዩት ቅጠል ሚም ቅጠል ይባላል። ይህም ለዝንብ ማጥፊያ ትልቅ መድኃኒት ነው። እንግዲህ እንደ አርጌ እኔም ቤቱን ጎዝጎዝ አርጌ ለቤቱም ውበት ነው ለዝንቦቹም ማጥፊያ ነው ማለት ነው። ይሄን ካረጋችሁበት እልም ድርግም ብለው ይጠፋሉ ማለት ነው። አሁን ላይ ዝንብ የሚፈለቅበት መስከረም ሲመጣ ደግሞ ብርድ ሰዓት ላይ የሚጠፉበት ስለሆነ አሁን ላይ እየተፈለቁ ነውና በየቤቱ ስለማይጠፉ ይሄንን ጎዝጎዝ አርጌ አጠፋቸዋለሁ ማለት ነው እና ይሄ ትልቅ መፍትሄ ነው። በየአካባቢያቸው ደግሞ ሞክሩት የሚምቀጠል ያላችሁ ማለት ነው። አያችሁ ቅጠሉ ቤታችሁንም ፏፈካ አድርጎ ያሳምርላችኋል እንደ ጉዝጓዝ ትጠቀሙበታላችሁ። በአሁኑ ሰዓት ሳር ከተማ ካልሆነ ገጠር አካባቢ አቧራው ወሏል ሳር የለም ማለት ነው እና ይችን አረንጓዴ ቅጠሏን በተንተን እናርጌ ቤቴን ፋ አደርጋለሁ ማለት ነው። ቤቴ ስላችሁ ደግሞ የኔ አይደለም የመየና ያበየ ነው ሰምታችኋል።